ቢሾፕ ኢሳያስን የመጀመሪያውን ጥያቄ ልጠይቅና ከዛ በኋላ ሁለተኛውን ቀጥላለሁ። ያው አንዳንድ ነገሮችን አሁንም ድግግሞሽ ቢኖራቸውም አጽንኦት መስጠት ጥሩ ነው እና እንደ ተመልካች ሆኜ ልጠይቅ ማለት ያው እስካሁን የተገለጸው የነፍስ መንፈስ ጉዳይ እንዳለ ሆኖ ቀጥታ ጥያቄ እንጠይቅና ኢየሱስ እንደ ፍጥረታዊ ሰው ነፍስ አለ ወይ? ይሄንን ጥያቄ ሲመልስ በቢሾፕ አንዱ አለምና በቄስ ኤልያስ የተብራሩ ነገሮች ኮንሲደር ተደርገው በዚህ ጥያቄ ውስጥ ታይተው ቢሆን ጥሩ ነው ብዬ አምናለው። ጥያቄውን ምናልባት እንዲህ ቢባል ጥያቄውን እንዲህ ቢጠየቅ ብዬ አስባለው። ኢየሱስ እንደ ፍጥረታዊው ሰው ነፍስ አይነት ነፍስ አለው ወይ ቢባል በመጽሐፍ ቅዱስ ውስጥ ያሉትን ቃላት በቄስ ኤልያስም እንደተጠቀሱት፣ በቢሾፕ አንዷልም እንደተጠቀሱት ቃላት አንድ ቃል በየቦታው መጽሐፍ ቅዱስ ውስጥ ከእግዚአብሔር ጋር ተያይዞ ከሰው ጋር ተያይዞ ከክርስቶስ ጋር ተያይዞ እብን አንዳንድ ቃላት ከሰይጣንም ጋር ተያይዞ ተጽፎ እናገኛለን። መጽሐፍ ቅዱስ ውስጥ ያ ቃል በሁሉም ቦታ ትርጉሙ፣ ስራው፣ መልእክቱ አንድ ነው? እንዴ፣ አንድ አይደለም። ቅድም ጠቅሰዋል ነፍስ፣ ነፍሴ የሚለው ቃል ለእግዚአብሔር ተጠቅሰዋል፣ ለመሲሁ ተጠቅሰዋል፣ ለሰው ደግሞ ተጠቅሰዋል። ስለዚህ እነዚህ ይሄ ነፍሴ ነፍስ የሚለው ቃል ሶስቱም ጋር አንድ ነው ትርጉሙ። አንድ ነው መልእክቱ። አንድ ነው ስራው አይደለም። ያንን ማስተዋል ያስፈልጋል። በሁለቱ የእግዚአብሔር ሰዎች እየተብራራውን ከዚህ ጋር ተያይዞ ብታይ ጥሩ ነው። እኔ ትኩረቴን ኢየሱስ እንደ ፍጥረታዊው ሰው ነፍስ አይነት ነፍስ አለው ወይ ቢባል ሌላ ጥያቄ አስከትላለሁ። ይህኛውን ምላሽ ለመስጠት ሌላ ጥያቄ አስከትላለሁ። ኢየሱስ ሰው ነው። ሰው ነው የሚለውን ማብራሪያ በደንብ እየሰጠን ቆይተናል፣ መጽሐፍ ቅዱሳዊውን ማስረጃ እየጠቀስን። ኢየሱስ ሰው ነው። አዳም ሰው ነው። የአዳም ዘር ደግሞ ሰዎች ነን፣ እያንዳንዳችን ሰው ነን። ስለዚህ ኢየሱስ በሰውነቱ እንደ አዳም ሰው ነው ወይ ብዬ ይጠይቃሉ። አዎ የሚሉ ይኖራሉ። መጽሐፍ ቅዱስ ደግሞ አዋ አይልም። ኢየሱስ በማብራሪያችን እንደገለጽ ነው ሰማያዊ ሰው ነው። አዲሱ ሰው ነው። ሁለተኛው ሰው ነው። አንዳንድ ከመጽሐፍ ቅዱስ የጠቀስናቸውን ነገሮች በሌላውም በዚህም ማብራሪያ በተደጋጋሚ ለመጥቀስ እንገደዳለን። ከምንጩ ከመነሻው ኢየሱስ ክርስቶስ ቃል ስጋ የሆነ ሰው ነው። ስለዚህ ፍጥረታዊው ሰው ነፍስ የተባለለት ነፍስና ኢየሱስ ነፍስ ተብሎ መጽሐፍ ቅዱስ ውስጥ የተባለለት ነፍስ አንድ አይደለም። ቋንቋው ንግግሩ ነፍስ የሚለው ቃል ለኢየሱስ ክርስቶስ የተጠቀሰው ፍጥረታዊው ሰው ገና ከጅምሩ ከምድር አፈር የተበጀ ከምድር አፈር የተዘጋጀ እግዚአብሔር በአፍንጫው የሕይወት እስትንፋስን እፍ ብሎበት ሕያው ነፍስ ያገኘ የተቀበለ በእግዚአብሔር እስትንፋስ መቀበል ነፍስ የሚባል ነገር ያገኘ ነው። ኢየሱስ ክርስቶስ ደግሞ ክርስቶስ የሚለው ሰውነት ቃል ሥጋ የሆነ ሰውነት ነው። የፊተኛው ሰው ነፍስ በእግዚአብሔር እስትንፋስ የተገኘ ነው። ኢየሱስ ክርስቶስ ቃል ስጋ የሆነ በዚያ ስጋ ደግሞ እግዚአብሔር የተገለጠበት ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ባለው ክፍል ስለ ፊተኛው ሰው ሲናገር ፊተኛው ሰው ነና ሁለተኛውን ሰው ወይም ኋለኛውን ሰው የመጀመሪያውን ሰው አዳምንና ሁለተኛውን ሰው ኋለኛውን ሰው ክርስቶስን ሲያነጻጽር በጣም በጥሩ ማነጻጸሪያ ነው ያስቀመጠው። ፊተኛው ሰው አዳም ህያው ነፍስ ሆነ ተብሎ ተጽፏል ይላል። ይልና አነጻጽሮ ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ ይላል። የፊተኛው ተቀበለ ተቀብሎ ህያው ነፍስ ያለው ሆነ። ኋለኛው አዳም ህይወትን የሚሰጥ አንደኛው ተቀባይ፣ ሌላኛው ሰጪ። ተቀባይ ያለው ነፍስ ያን አይነት ነፍስ ደግሞ ሰጪው አለ ወይ ተብሎ አይጠየቅም። ተቀባዩ የተቀበለው ነፍስ አለው። ይሄ ስጋ ነፍስ መንፈስ የሚለው በእግዚአብሔር ሰዎች እንደተብራራው ብዙ አከራካሪነቱን ትተን ነፍስ የሚለውን ብንወስድ ማለት ነው። የፊተኛው ሰው ተቀበለ ነፍስ ያለው ሆነ፣ ኋለኛው ሰው ደግሞ ክርስቶስ ህይወትን የሚሰጥ ስለዚህ የፊተኛው ሰው ተቀባይ ስለሆነ የተቀባይነት የተቀበለውን ነፍስ ነው፣ በየቦታው ስለ ሰው ነፍስ የሚናገረው የኋለኛው ነፍስ ቅድም እንደተብራራው ህይወቱን መስራት የፈለገውን ሞትን ማሸነፍ የፈለገውን ሰውን ከሞት ወደ ህይወት ማሻገር የፈለገውን መስዋዕትነት የከፈለበትን ሁኔታ የሚገልጽ ነው። ስለ ኋለኛው ሰው ስለ አዳም ነፍስ ተብሎ የተጠቀሰው ማለት ነው። እንደ መጽሐፍ ቅዱስ ቃል ኋለኛው አዳም ህይወትን የሚሰጥ እንጂ ህይወት ተቀባይ አይደለም። እንደ ህይወት ተቀባይ ከሰው ተፈጥሯዊ፣ ከአዳማዊ ወስዶ ነስዶ ተቀብሎ የተዘጋጀ ነው እንደሚሉት አይደለም እንጂ ቢሆን ኖሮ እንደሱ ሱ አይነት፣ እንደ አዳም አይነት ነፍስ አለው ብሎ ሰው ሊከራከር ይችላል። እየተቀበለ አይደለም። ምንም እየተቀበለ አይደለም። መጽሐፍ ቅዱሳዊ መከራከሪያችን ሰውነቱ ሲዘጋጅ ሰውነት ከአዳም የተቀበለ አይደለም፣ ደም ከአዳም የተቀበለ አይደለም፣ ነፍስ ከአዳም የተቀበለ አይደለም። ተቀባይ አይደለም፣ ሰጪ ነው። ሞትን ለመሻር ተዘጋጀ፣ ከቃል ስጋ ሰውነት ተዘጋጀ፣ ደም ተዘጋጀ። በተዘጋጀው ሰውነት መለኮት እግዚአብሔር አብ በሙላቱ አድሮ ተገለጠ፣ ስራ ሰራ እንጂ ተቀባዩ የመጀመሪያው አዳም ዘር አርጎ አስቦ የተሳሳተ መረዳት ይዞ ነፍስ የአዳም ነፍስ አይነት አለው የሚለው ከጅምሩ ከመነሻው አዳማዊን ፍጥረታዊውን የተቀበለ ነው ከሚል ጋር ተያይዞ ነው። መጽሐፍ ቅዱስ ከአዳም ከፊተኛው አዳም ከምድር ከአፈር ከተዘጋጀው አዳም ኋለኛው አዳም ክርስቶስ የተቀበለው የወሰደው ነገር እንደሌለ ሰማያዊ እንደሆነ ከመንፈስ ቅዱስ እንደተጸነሰ ቃል ስጋ እንደሆነ በገለጸበት ሁኔታ ገና በመጀመሪያው ቃል ነበረ ይልና በእርሱ ህይወት ነበረች ይላል ህያው ቃል ነው ስጋ የሆነው ህያው ቃል ነው መቀበል አያስፈልገውም መስጠት ነው እንጂ የሚችለው መቀበል አያስፈልገውም የሕይወት ወይም የነፍስ ምንጭ እንጂ የሕይወት ተቀባይ አይደለም። ሕይወትን ሰጪ እንጂ ሕይወት ተቀባይ አይደለም። ሕይወት ተቀባይ የተቀበለው ነፍስ ይኖረዋል። ሕይወት ሰጪ ሕይወት ነው ራሱ ሕይወት እንጂ ይሄ ሕያው ነፍስ ያለው ሆነ እንደተባለው እንደ አዳም ተቀብሎ ሕይወት ያለው የሚሆን አይደለም። ስለዚህ የሰው ነፍስ አይነት ነፍስ ያለው ሳይሆን ለሰው ነፍስን የሚሰጥ ለሰው ሕያው ነፍስ ያለው ሰውን የሚያደርግ ነው እንጂ ኢየሱስ ክርስቶስ የሰው ነፍስ አይነት አለው ወይ ተብሎ የሚጠየቅለት አይደለም። የመጀመሪያውን በዚሁ ልቋጨውና አመሰግናለሁ። ብሾፕ ኢሳያስ ተያያዥ ጥያቄ ለአንሳ በዚህ በመጽሐፍ ቅዱስ ትምህርት እግዚአብሔር አብንና የስጋውን ሰውነት የሚታየውና የማይታየውን ባህሪ ለመግለጽ ኢየሱስ ነፍሱ አብ ነው የሚል አንዳንድ ጊዜ ደግሞ ኢየሱስ መንፈሱ አብ ነው የሚል ትምህርቶች አሉ። እነዚህ ነገሮች እንዴት ይታያሉ? ለመጀመሪያው ጥያቄ ከሰጠሁት ምላሽ ጋራ ተያይዞ ቢመለስ ነው ተገቢ የሚሆነው። ጥያቄው በሌላ አገላለጽ ኢየሱስ ነፍሱ አብ ነው የሚለው ምን እንደማለት ነው? አብ የክርስቶስ ነፍስ ነው ማለት እንችላለን ነው? በሌላ አቀማመጥ ቢቀመጥ ማለት ነው ክርስቶስ ይህ ቃል ስጋ ሆኖ የተዘጋጀ መሲህ በሰውነት የሕያው እግዚአብሔር ልጅ መሲህ ስጋ ሰውነት ሲሆን በዚያ ሰውነት መለኮት ተገለጠ። እግዚአብሔር ተገለጠ። እግዚአብሔር ተገለጠ የሚለው ሰው በእስትንፋስ እፍ ብሎ እግዚአብሔር በሰጠው እስትንፋስ ሕያው ነፍስ ያለው ሆነ ይላል። የመጀመሪያው አዳም ተቀብለው ሕያው ነፍስ ያለው ሆነ። ክርስቶስ ደግሞ አብ እግዚአብሔር መለኮት ተገለጠበት። አሁን እዛ ሰው ነፍስ ተቀበለ በምትለው ለምን ይታሰባል? በሙሉ ሙላቱ ውስጡ መለኮት ነው። እንዲያውም ከመለኮት ሙላት ሁሉ ይላል ከመለኮት ሙላት የተሸረፈ የቀረበ የቀረ የለም የተሸራረፈ የለም። ሁለተኛው ሰው ክርስቶስ ህይወትን የሚሰጥ መንፈስ ነው። ነፍስ ህይወት ሰጪ እንጂ ተቀባይ አይደለም። በቆላሴስ ምዕራፍ ሁለት ቁጥር ዘጠኝ ላይ እንደተጻፈው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። አሁን አብ የኢየሱስ ነፍሱ ነው ወይ የሚለው እኮ ኢየሱስን ወይም ክርስቶስን ሰውነቱን እንደ ሰው ሰውነት በሚያስቡ ሰዎች የሚጠየቅ ጥያቄ ነው። ክርስቶስ ሰውነቱ የመለኮት ሙላት የተገለጠበት የመለኮት ሰውነት፣ የመለኮት ሙላት ማደሪያ ሆኖ መለኮት በሙላት አድሮበት እያለ ነፍሱ ነው ወይ ተብሎ ለምን ይጠየቃል? ሙላት እኮ ነው። ክርስቶስ የመለኮት ሙላት ነው። ክርስቶስ መለኮት የተገለጠበት አብ የተገለጠበት ሰውነት ነው። አብ ዓለምን ከራሱ ጋር ያስታረቀበት ሰውነት ነው እንጂ የሆነች ተሸርፋ አሁን ለሰው ነፍስ የተባለች እግዚአብሔር ነፍሴ ሲል ሰው ነፍሴ እንደሚለው አይደለም። ክርስቶስ ነፍሴ ስል ተልእኮውን፣ ስራውን፣ ህይወቱን፣ አላማውን ማከናወኑን ለመግለጽ የተጠቀመበት ቃል እንጂ ያቺ በእስትንፋስ ወደ ሰው የመጣች አይነት ነፍስ ለማለት አይደለም። ክርስቶስ መለኮት በሙላት የተገለጠበት የእግዚአብሔር ማደሪያ ነው። በቆላሲንስ ምዕራፍ 1 ቁጥር 19ም ላይ ወደ ምዕራፍ 2 ዘጠኝም ከመሄዳችን በፊት ህያው እግዚአብሔር አብ ሙላቱ ሁሉ በእርሱ በክርስቶስ እንዲኖር ፈቅዷል። የሆነ ቁራሽ ለመስጠት ለፍጥረታዊው ሰው የሰጠውን አይነት እፍ ብሎ ሰጥቶ ህያው ነፍስ ያለው ለማድረግ አይደለም። የእግዚአብሔር አላማ፣ ፈቃድ፣ ሙላቱ ሁሉ በዚያ ባዘጋጀው ሰውነት እንዲኖር በዚያ ሰውነት በኩል ዓለምን ከራሱ ጋራ ለማስታረቅ እግዚአብሔር ስለሰራ አብ የክርስቶስ ነፍስ ነው ወይ ተብሎ አይጠየቅም። አብ በክርስቶስ የተገለጠ ነው ነው መልሱ። አብ በክርስቶስ ተገለጠ። መለኮት በክርስቶስ በሰውነት ተገለጠ። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋራ አኖረ። አንደኛ ጢሞቴዎስንም እዚህ ምዕራፍ 3 ቁጥር 16 ላይ ያለውን መጥቀስ ግዴታ ይሆናል። እርሱ የእግዚአብሔር በስጋ መገለጥ ነው። እግዚአብሔርንም የመምሰል ሚስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ ይላል። ስለዚህ እግዚአብሔር በስጋ ተገለጠ እያል እግዚአብሔር እፍ ብሎ ለክርስቶስ ነፍስ ሰጠው ወይ፣ እግዚአብሔር አብ የክርስቶስ ነፍስ ነው ወይ አይባልም። እግዚአብሔር በክርስቶስ ተገለጠ። እግዚአብሔር በሙላት በክርስቶስ ሆኖ ዓለምን ከራሱ ጋር አስታረቀ። በማቴዎስ 1፥23ም ያለውን እዚህ ጋር መጥቀስ ግድ ይሆናል። እዛ አማኑኤል ይሉታል ይላል። አማኑኤል ይሉታል የሚለው እግዚአብሔር ከእኛ ጋር የሚል ነው እንጂ አዳም ከእግዚአብሔር እስትንፋስ ተቀብሎ ሕያው እንደሆነ የሆነ አይደለም። ክርስቶስ ወደዚህ ዓለም ሲመጣ አማኑኤል ሆኖ ነው የመጣው አማኑኤል የተባለው ለምንድን ነው ሰውነት በሰውነት የተገለጠ እግዚአብሔር አብ አንድ ላይ አንድ ስለሆነ አማኑኤል ነው የሚለው አማኑኤል ለተባለው እግዚአብሔር በስጋ ለተገለጠው ክርስቶስ አብ ነፍሱ ነው ወይ ተብሎ አይጠየቅም ይሄ ከሌላ ዓላማ ከሌላ ይሄ ከስጋ ስጋ ወሰደ ከነፍስ ነፍስ የወሰደ የወሰደው ጋር ነፍስ አለ፣ እሱም ወስዷል እኮ ነፍስ አለው እኮ ነፍስ አብ ነው ነፍስ ምን የሚሉ ክርክሮች ናቸው። መጽሐፍ ቅዱስ ያስቀመጠውን መጽሐፍ ቅዱሳዊውን ቃል ከመጽሐፍ ቅዱሳዊው ቃል ጋር አስተያይቶ ወደ እውነተኛው ትክክለኛው መረዳት ሲመጣ እግዚአብሔር በክርስቶስ በስጋ ሰውነት ተገልጦ ይኖራል። በዮሐንስ አንድ አስር ላይ እንደተጻፈው እርሱ አስቀድሞ በዓለም ነበረ። በስጋ መጥቶ ከመታየቱ ከመጨበጡ፣ ከመዳሰሱ በሰውነቱ የመጣበትን የዓላማውን ስራ መስዋዕቱን ከመስራቱ በፊት እኮ በመንፈስ በዓለም ላይ ነበረ። ዓለም ሁሉ በእርሱ ሆነ። ዓለሙ ያ በእርሱ የሆነ በዓለም የነበረ ወደ ዓለም ለመምጣት መሲሕን ሰውነትን፣ ሥጋን አዘጋጀ። ወደዚህ ዓለም መጣ። በዓለም የማይታየው አምላክ በሚታይ ሰውነት ተገለጠ እንጂ ለዚያ ሰውነት ነፍስ ሰጪ ሆኖ ሳይሆን በዚያ ሰውነት ተገልጦ ነፍስን ለማዳን ለነፍስ የሚከፈለውን መስዋዕትነት ለመክፈል አማኑኤል ሆነ። እንደሱ መረዳት ቢቻል ነው ትክክል የሚሆነው። ክርስቶስ በሰውነቱ የእግዚአብሔር ክንድ ነው። የእግዚአብሔር ክንድ የተባለው እንደ ክንድ የሚሰራ ስራ የብርታት ስራ ለመስራት ስለተገለጠበት ክርስቶስ ሰውነቱ የእግዚአብሔር ክንድ ነው። ክርስቶስ ሰውነቱ የእግዚአብሔር እግዚአብሔር የተገለጠበት የስጋ ሰውነቱ ነው። ለመስዋዕት የተዘጋጀ የእግዚአብሔር በግ ነው። ለሰው የተዘጋጀ ስጦታ ነው። በክርስቶስ ሰውነት እግዚአብሔር በመለኮት ሙላቱ ሁሉ አለ እንጂ ሕይወት ሰጪ እስትንፋስ ሆኖ አይደለም ያለው። ሰው በእግዚአብሔር እስትንፋስ ያው ሆኖ ተፈጠረ። እየተዋለደም ሲሄድ ያንን ባህሪ ተካፋይ ሆነ። ክርስቶስ ደግሞ እግዚአብሔር በሙላቱ ተገልጦ የሚኖርበት ነው። እንደሱ መረዳት እንጂ ነፍሱ ሆነለት ወይ ነፍስ አለው ወይ የሚሉ ጥያቄዎች ሰው ከፍልስፍናው፣ ከአሰባቸው፣ ከጻፋቸው፣ ከተናገራቸው ነገሮች ጋር አያይዞ ለመከራከሪያ የሚጠይቃቸው ነገሮች ናቸው እንጂ ተገቢ አይደሉም።